የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ያለውን ቃል በአዲሱ መደበኛ ትርጉም ነው ማነበው። እንደዚህ ይላል፦ በልተውም ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ፣ ከነዚህ አብልጠህ ትወደኛለህን? አለው። እርሱም አዎ፣ ጌታ ሆይ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን አለው። እርሱም አው ጌታ ሆይ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጴጥሮስም ሶስት ጊዜ ኢየሱስ ትወደኛለህ ብሎ ስለጠየቀው አዝነው ጌታ ሆይ አንተ ሁሉን ታውቃለህ እንድወድህ አንተ ታውቃለህ። እግዚአብሔር ሆይ እናመሰግንሃለን። በልጅ በኢየሱስ ክርስቶስ በኩል ፍቅርን ስለገለጥክልን ክልን እናመሰግንሃለን። ከቃላት ከንግግር ያለፈ በተግባር የተገለጠ መውደድ ስለሆነልን እግዚአብሔር ሆይ እናመሰግንሃለን። ደግሞ ጌታ ሆይ ቀሪውን ጊዜያችንን አንተ እንድትባርከው፣ እንደ ዘመሩት የአንተ ፍቅር ዕለት ዕለት አዲስ ነው። ደግሞ ይበልጥ እንድንወድህ። በልባችን ይህንን ቃል እንድታበራለን፣ እንድንወድህ እርዳን። አንተ ብቻ ተናገር። በልጅ በኢየሱስ ስም አሜን። ሃሌሉያ። እንዳነበባችሁት ይህ የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ያለው የመጽሐፍ ቅዱስ ክፍል ነው። ብዙ ሰዎች እንደሚስማሙበት ወይም ደግሞ የመጽሐፍ ቅዱስ ጸሐፊዎች በጣም እንደሚያምኑበት የዚህ ወንጌል ጸሐፊ ራሱ ዮሐንስ ነው። ራሱንም ደግሞ ሲገልጽ ኢየሱስ ይወደው የነበረ ወይም ደግሞ ወደ ደረቱ የሚጠጋ ብሎ ራሱን ዲስክራይብ ያደርጋል ማለት ነው። እና ጴጥሮስ እና ኢየሱስ እዚህ ጋር የተነጋገሩትን ንግግር ነው እየተመለከት ነው። ነገር ግን ኢየሱስና ጴጥሮስ እንዴት እንደተዋወቁ መጽሐፍ ቅዱስ በግልጽ ይናገራል። መጽሐፍ ቅዱሳችን ማቴዎስ ወንጌል ላይ ሲጽፍ ኢየሱስ በጥብሪያዶስ ባህር ወይም በገሊላ በኩል ያልፍ ነበረ። ከዛ ሲያልፍ ስምዖንና እንድርያስን አያቸው፣ ኑ ተከተሉኝ ያላቸው ይላል። ከዛ እነሱም ሁሉን ትተው ተከተሉት። ማርቆስም ምንም ልዩነት በሌለው መልኩ እንደዚሁን የሚዘግበው፣ የሉቃስና የዮሐንስ በጣም ይለያል። የዮሐንስ ወንጌልን ልንገራችሁ። የዮሐንስ ወንጌል ጴጥሮስና ኢየሱስ እንዴት እንደተዋወቁ ሲገልጽ መጥምቁ ዮሐንስ ቁጭ ብሎ ሳለ ኢየሱስ ወደ እርሱ ሲመጣ አየና ስለ እሱ የተናገርኩት የእግዚአብሔር በግ እሱ ነው አላቸው ደቀ መዛሙርቱን እዛ እንደዚህ ሲላቸው ዮሐንስ ብዙ ዘመኑን ሲናገር የነበረው ስለዚህ መሲ ነበረ እና የዛን ጊዜ የሆነ ነገር ገባቸው ማለት ነው። ሲወራ የነበረ ወይም ዮሐንስ ብዙ ዘመኑን ሲናገር የነበረው ሲያጠምቅ የነበረው ለዚህ ጉዳይ ነበረ እና ያ ፐርሰን አሁን በአካል ተገኘ። ከዛ ድጋሜ በንጋታው ኢየሱስ በዛ ሲያልፍ ዮሐንስ ከሁለቱ ደቀ መዛሙርት ጋር ተቀምጦ ነበረ። ኢየሱስ በዛ ሲያልፍ እንደዚህ ይላል መጽሐፉ፣ እንሆ የእግዚአብሔር በግ። ከዛ አለቀ የዮሐንስ ንግግር። ሁለቱ ደቀ መዛሙርት ኢየሱስን ሊያዩ ተከተሉት። ኢየሱስን ሊያዩ ሲከተሉ ኢየሱስ ዞር ብሎ ተመለከታቸውና ምን ፈልጋችሁ ነው ሲል፣ ረቢ የት ትኖራለህ አልኩ። ረቢ ማለት መምህር ማለት ነው እና ኢየሱስ የት ትኖራለህ ካለው በኋላ ኑ ተከተሉኝ እዩ ብሎ ይዟቸው ሄደ። እስከ ቀኑ አስር ሰዓት ኢየሱስ ጋር ቆዩ። የጴጥሮስ ወንድም እንድሪያስ ማለት ነው። የጴጥሮስ ወንድም እንድሪያስ ኢየሱስን ተከትሎ ከኢየሱስ ጋር እስከ አስር ሰዓት ቆየ። ከዛ መጽሐፍ ቅዱስ ሲናገር እንደዚህ ይላል አስቀድሞ ይላል፣ የድሮ መደበኛ ትርጉም። አዲሱ ደግሞ እንደዚህ ይላል መጀመሪያ ይላል። መጀመሪያ ሄዶ ጴጥሮስ ጋ ሄደና፣ መሲሁን እኮ አገኘ ነው፣ አረ መሲሁን አገኛችሁት በቃ እተዋወቀዋለሁ ብሎ በንጋታው ጴጥሮስን ይዞ እንድሪያስ ኢየሱስ ጋር ወሰደው። ምናልባት ስለ ጴጥሮስ ከዘላለም በፊት እግዚአብሔር አስቧል፣ እንድሪያስ ግን ዘላለምን ነው ያስጨበጠው። እግዚአብሔር እንደዚህ አይነት ሰው ይስጣችሁ። እግዚአብሔር ለእናንተ ያሰበውን መንገድ ሚያስፈጽም ወይም ሚያስጨባብጣችሁን ሰው እግዚአብሔር ይስጣችሁ። ከኢየሱስ ጋር ተዋወቁና ኢየሱስ እንደዚህ አለው፣ የዮና ልጅ ስምዖን ከዚህ በኋላ ኬፋ ትባላለህ። ኬፋ ማለት ጴጥሮስ ማለት ነው። ጴጥሮስ ማለት ደግሞ አለት ማለት ነው። ስምዖን ማለት ሸምበቆ ማለት ነው። አያችሁ ኢየሱስ እናንተን ሲያይ ዝም ብሎ አይደለም የሚመለከታችሁ። ራሳችንን ነው እኛ እያየን እንትን የምንለው እንጂ የኢየሱስ መነጽር ለኛ ያለው በጣም የተለየ ነው። ከኢየሱስ ጋር ተዋውቁ። የዮሐንስ ወንጌል እንደዚህ ከጴጥሮስ ጋር እንደዚህ ትውውቃቸውን ይገልጽና፣ የሉቃስ ወንጌል ደግሞ ኢየሱስ በጥብሪያዶስ በኩል ሲያልፍ የስሞን ወደ ነበረች ታኳ ገባ እና ትንሽ ፈቀቅ አድርግልኝ አለውና ማስተማር ጀመረ። ኢየሱስ ማስተማር ጀመረ። ትምህርቱን እንደጨረሰ አሳ ሌሊቱ ሙሉ ሲለፉ ስላደሩ ምንም አላገኘው። ወደ መሃሉ ፈቀቅ አረጋቸውና ድጋሜ በኢየሱስ ትእዛዝ መሠረት አሳ እንዲይዙ አደረገ እና አሳ ካገኙ በኋላ ጴጥሮስ ኢየሱስን እንደዚህ አለው፣ ጌታ ሆይ፣ እኔ ኃጢአተኛ ነኝ፣ ከኔ ራቅ። ጴጥሮስ ባይፈራ ኢየሱስ አትፍራ ይለውም ነበር አትፍራ ሰዎችን አጥማጅ አደርግሃለሁ አለው። እና ኢየሱስ እና ኢየሱስ ጴጥሮስ ኢየሱስን መከተል ጀመረ ማለት ነው። ስለ ጴጥሮስ ባህሪ ደግሞ በጣም ስታጠኑ አንዳንዴ ማንም ያላስበውን የሚገርም ንግግር ይናገራል። አንዳንዴ ደግሞ በጣም ስለሚቸኩል አንዳንድ ጥፋትን ያጠፋል። ኢየሱስ ራሱ አንተ ሰይጣን ብሎታል። እና ጴጥሮስ ኢየሱስን መከተል ከጀመረ በኋላ ጴጥሮስ አንዳንድ ያደረጋቸው ነገሮች አሉ። መጽሐፋችንን ስንመለከት ማለት ነው ጴጥሮስ ከኢየሱስ ጋር በጣም የሚቀርብ ሰው ነው። ኢየሱስም ለየት አድርጎ የሚይዘው ሰው ነው። ጴጥሮስ ማለት እንደሱ ባህሪያ አይደለም። ኢየሱስ ኢየሱስ በጣም እኛን የሚያይበት መልኩ በጣም የተለየ ነው እና ኢየሱስ ጴጥሮስን ሲይዘው ያውቃል ጥፋት እንደሚያጠፋ ያውቃል። ነገር ግን ኢየሱስ ያስፈልግ ስለነበረ ኢየሱስም የሞተ ሲያስነሳ ይዞት የሚገባው ሰው ቢኖር ጴጥሮስ ነው። እሱ ብቻ አይደለም፣ ጴጥሮስ በጣም ኢየሱስን ይወደው ስለነበረ እና ኢየሱስንም በጣም ያምን ስለነበረ ውሃ ላይ ሲራመድ ጌታ ሆይ አንተ ካልከኝ ልምጣ ብሎ የተራመደ ሰው ነው ጴጥሮስ ማለት። ጴጥሮስ ኢየሱስን ማንም ያላለውን ነገር የተናገረ ሰው ነው። አንተ የሕያው የእግዚአብሔር ልጅ ነህ፣ አንተ ክርስቶስ ነህ። እኔ እንደውም ይገርመኛል አንዳንድ የጴጥሮስ አስተሳሰብ እንደዚህ ይላል። አሳ ሻጭ ስለነበረ ጌታ ሆይ ሁሉን እኮ ትተን ተከተልን፣ ግን ትርፋችን ምንድነው ይላል። ከዛ ገልጣችሁ ስታነቡ ደግሞ አንተ እኮ የሕይወት ቃል አለ ካንተ ወዴት እንሄዳለን? ኢየሱስና ጴጥሮስ ያላቸው ቅርርብ በጣም የተለየ ነው። እኔ እንደውም መጻሐፌን እስካነበብኩ ድረስ ኢየሱስ የደቀ መዛሙርት ቤት ውስጥ የገባው እነ ጴጥሮስ ጋር ነው። የጴጥሮስን አማት ራሱ የፈወሰው ኢየሱስ ነው እና ኢየሱስ በጣም ያቀረበው ሰው ነው። በጣም አቅርቦት ጓደኛ አድርጎታል። ኢየሱስ እነሱ ቤት ይሄዳል። ኢየሱስና ጴጥሮስ በጣም በቃ ሊለያዩ የማይችሉ ሰዎች ናቸው። ኢየሱስ ራሱ የሚያማክረው ጴጥሮስን ነው። ጴጥሮስ ወይ አቤት፣ ግብር እኮ መክፈል አለብን፣ በቃ ሂድና ከአሳ አፍ ውስጥ እስታቴር ታገኛለ፣ እሱን አምጣና ግብር ክፈል። ኢየሱስ በጣም የሚያዘው ሰው ነው ውርንጭላ ሲፈልግ ኢየሱስ የሚልከው ጴጥሮስን ነው። ፋሲካን ሊያከብሩ ሲሉ የሚልከው ጴጥሮስን ነው። በጣም ከጴጥሮስ ጋር ያላቸው ቅርርበት የተለየ ነበረ። ኢየሱስ ምስጢረኛ ያደረገው ሰው ነው ጴጥሮስ ማለት። ምስጢረኛ እንዴት አደረገው መሰላችሁ? አንዴ ኢየሱስ ወደ ተራራ ላይ ይዟቸው ወጣና የኢየሱስ መልክ ተለወጠ። የኢየሱስ መልክ ሲለወጥ ጴጥሮስ የዛኔ በቃ በዚህ መሆን ለእኛ መልካም ነዋል እና በቃ አንድ ለአንተ አንድ ለኤልያስ አንድ ለሙሴ እንሰራለን፣ በዚህ መሆን ለእኛ መልካም ነው። እንደውም ዮሐንስ ሲጽፍ እንደዚህ ይላል ዮሐንስ ባይዘ ሲጽፍ አይራራም የሚለውን አያቅም ነበረ ይላል። ከብርሃኑ የተነሳ ያለበት የመንፈስ ከፍታ ከዚህ በፊት አይቶት የማያውቀው ነው። እንደውም መጽሐፉ ላይ ሲጽፈው ከቅዱሱ ተራራ ይላል። ያንን ተራራ እና ኢየሱስ ከተራራው ሲመለሱ እንደዚህ ያላቸው ይህን ነገር ለማንም እንዳትናገሩ ሚስጥረኛውም ጭምር ነው ጴጥሮስ ኢየሱስን ሊያጣ የማይፈልግ ሰው ጴጥሮስ ደግሞ ማይንዱ ከሌሎቹ በጣም የሚለየው ያስታውሳል ነገሮችን ኢየሱስ አንዴ ወደ ቢታንያ ሲሄድ በለስ ፈለገና ወደ አንዲት በለስ ጠጋ አለ። ወደ እዛች በለስ ጋር ጠጋ ብሎ ፍሬ ባጣባት ጊዜ ኢየሱስ ረገማት፣ ከዛ ሄደ። ሲመለሱ ያስታወሰው ጴጥሮስ ነው። እቴ ጌታ ሆይ ትናንት ረገምካት ነገር እኮ ደረቀች። ኢየሱስ የተናገረውን ነገር እንደ ቀልድ እማያልፍ ሰው ነው። አንዳንዴ ደግሞ ሰውዬ፣ ይሄ ሁሉ ሰው እያለ እንዴት ታጋፋኛለ ትላለ፣ ይለዋል ኢየሱስን ያቺ 12 ዓመት ደም ሲፈሳት የነበረችው ሴት የኢየሱስን ቀሚስ ነክታ ስትፈወስ ማን ነው የነካኝ? ከኔ ውስጥ ኃይል ወጥቷል ምናምን ሲል ኢየሱስ እንዴ፣ እንዴ፣ ሁሉ ሰው እያለ እንዴት አንዳንዴ ከፍ አንዳንዴ ዝቅ ይላል። እና ጴጥሮስ ኢየሱስን ሊያጣ የማይፈልግ ሰው ነው። እና አንዴ ፋሲካ አዘጋጁልኝ አላቸውና ሄዱ አዘጋጁለት። በሌላ ቀን በእራት ላይ ተቀምጦ እንደዚህ ያለ ኢየሱስ ሰው እንደሚክደው ሲናገር በጣም ወደ ደረቱ ሲጠጋ የነበረው የሚያውቀው ዮሐንስ ነውና ጴጥሮስ እንደዚህ ያለ ተናገረ። ጌታ ሆይ ሁሉ በአንተ ሊሰናከሉ ይችላሉ፣ እኔ ግን አንተን በጭራሽ ምን ማለት ነው? አልክድህም ማለት ነው። አልክድህም ብሎ የተናገረ ሰው ነው ጴጥሮስ ከዛ ኢየሱስ ተነሳና እግራቸውን ሊያጥባቸው ዝቅ አደረገ። ውሃ ይዘው ከዛ ጴጥሮስ እንደዚህ አለው፣ ጌታ ሆይ እኔ አንተ ነው እንጂ ላጥብ የምገባው አንተ እኔ እንዴት ታጥባለ? ከዛ ኢየሱስ ይህን ካላደረግ ከኔ ጋ ህብረት የለም ሲለው ጴጥሮስ ኢየሱስን በጣም ማጣት በጣም ስለማይፈልግ ጌታ ሆይ እግሬን ብቻ አይደለም ራሴን መጠበኝ። ምን ማለት መሰለ እግር መታጠብ አንተ ጋር የሚያቆይ ከሆነ ሁሉ ነገር እንጠበኝና አንተ ጋር ልሰንብት ማለት ነው። ኢየሱስን በጣም የሚወድ ሰው ነው። እንደዛ ኢየሱስ እንደዛ መልኩ የተለወጠ ኢየሱስ፣ በጣም የተጨነቀ ኢየሱስ አይቷል። ኢየሱስ ደቀ መዛሙርቱን ወሰዳቸውና ዘጠኙን አስቀመጠና ስምንተኛው ሊክድ ስለሄደ ስምንቱን እዚህ ጋር አስቀመጠና ሶስቱን ወሰዳቸውና ይጸልይ ጀመር። እንደዛ መልኩ የተለወጠ ኢየሱስ እንደዛ ደግሞ የተጨነቀውንም ኢየሱስ ያየ ሰው ነው ጴጥሮስ። ከዛ ይሁዳ ይዟቸው መጥቶ ኢየሱስን ሊወስዱበት ሲል ጴጥሮስ መዘዝ አደረገና የማልኮስን ጆሮ ቆረጥም። አትውሰዱብኝ ነው ኢየሱስን። ኢየሱስና ጴጥሮስ ጴጥሮስ በጣም የሚያስደንቅ ሰው ነው። እኔ ለምን እንደሆነ አላቅም ከኔ ጋ ከራሴ የህይወት ታሪክ ጋር ስለማገናኘው ይሁን አላቅም፣ ግን ጴጥሮስ በጣም የሚመቸኝ ሰው ነው። ኢየሱስን ይዘውት ሲሄዱ ሌሎቹ ተበተኑ። ሌሎቹ ሲበተኑ ጴጥሮስ ግን ከአንዱ ደቀ መዛሙርት ጋር ርቆ ነው ይከተለው ነበር ሲሄዱ አብሯቸው ይሄዳል። ከዛ በሊቀ ካህናቱ ዘንድ የታወቀው ደቀ መዝሙር መጀመሪያ ገባና፣ በቃ ችግር የለም አንተ ና ብሎ ጴጥሮስን ይዞ ገባ። ልክ ገና በሩን ሲያልፍ በረኛይቱ ወይም እዛ የነበረችው ዘበኛ፣ በጣም ይቅርታ ለዚህ ቃል፣ እዛ የነበረችው በር የምትጠብቀው፣ አንተ ከሱ ጋር ነበር ግ ረኔ በጭራሽ እንደዛ ማንም ሊክድህ ቢሞክር እኔ አልክድህም ያለ ጴጥሮስ እዛች ጋር ምንም በማታረገው በገረድ ፊት ካደ። ከዛ ዝቅ ብሎ ደግሞ ሲሄድ እሳት እየሞቁ ነበረ። እሳት እየሞቁ ከነሱ ጋር አብሮ እየሞቀ፣ ሎሌዎች ናቸው ወይም ደግሞ ለጌቶቻቸው የሚሰሩ ሰዎች ማለት ነው። እና እነሱ አንተ ከእሱ ጋር አልነበር? ኧረ እኔ በጭራሽ። ከዛ አሁንም አለፍ ሲል አንተ ከእሱ ጋር አልነበርክ እንዴ? የሶስተኛው ንግግር የትም የሌለ ንግግር ነው። የሶስተኛው ክህደት በመጽሐፍ ቅዱስ ታሪክ እንደዚህ ኢየሱስ ተክዶ አያውቅ። ማለት ይሁዳ ለገንዘብ ብሎ ስለካደው ከእሱ ጋር ማወዳደር ባይቻልም ግን ኢየሱስን ከተከተሉት ሌሎች ደቀ መዛሙርት እንደዚህ አይነት ክህደት አልገጠምም። ኢየሱስን አላቀውም ብቻ አይደለም ያለው፣ ሊረግምም ይምልም ጀመር ይላል። ምን ማለት መሰል? እንደዛ ኢየሱስን የወደው የነበረ ደቀ መዝሙር አሁን ያንንም የወደውን መርገም ጀመረ። መካድ ብቻ እኮ ይበቃ ነበረ፣ መርገም ጀመረ። ከዛስ ሉቃስ ላይ ሲናገር እንደዚህ ይላል። ኢየሱስም ዘወር ብሎ ተመለከተው። ጴጥሮስ አልካድኩም ብሎ ድጋሜ ቢክድ ራሱ እጅ ከፍንጅ ነው የተያዘው። ኢየሱስ አይቶታል እንደ ካደው፣ ሊያመልጥ አይችልም። የዛን ቀን ምሽት የጴጥሮስ ቀን አደለችም። እንደዛች ቀን ምሽት ለጴጥሮስ አስቸጋሪና ጸጸትን ያዘለች ቀን አልነበረችም። ጴጥሮስ እኮ አደለም አጥፍቶ አይደለም አጥፍቶ ገና ኢየሱስን ሲያይኮ ጌታ ሆይ እኔ ኃጢአተኛ ነኝ ከኔ ራቅ ያለ ሰው ነው። ሲናገር እንደዚህ ይላል። ስቅ ስቅ ብሎ አለቀሰ፣ ምርር ብሎ አለቀሰ ይላል የወንጌል መጽሐፎች ሲናገሩ። ኢየሱስ አይቶታል ባይኑ። ምናልባት በሚመቱት ሰዎች እግር ውስጥ መካከል እያልየው ይሆናል ኢየሱስን አላውቀውም ብሎ ብቻ አይደለም፣ መርገም ማለት በጣም ከባድ ነው። የዛን ቀን ምሽት ለጴጥሮስ ያቺ ምሽት ኖርማል ምሽት አይደለችም። በጣም ተጸጸተ፣ በጣም አለቀሰ። ጴጥሮስ ላይ ኢየሱስ እኮ ማለት ነው ገና እሄዳለሁ ሲላቸው በጣም ነበር የሚከፋቸው። አሁን ደግሞ ጥፋት አጥፍቷል ጥፋት አጥፍቶ በአካል እንኳን ይቅርታ እንዳይጠይቀው ኢየሱስ የለም። ጴጥሮስ በጣም የዛን ቀን ከፍተኛ ጸጸት ያዘለበት ቀን ነው። ኢየሱስን በአካል ይዞ አይቶ እንኳን ይቅርታ ቢለው ምናልባት ስሜቱን ይገልጽለት ነበረ። ኢየሱስና ጴጥሮስ ያላቸውን ነገር የትኛውም አይነት ነብይ ቢመጣ ሊፈተው አይችልም። አሁን የጴጥሮስ ጉዳይ በነብይ የሚፈታ አይደለም። በዘማሪ የሚፈታ አይደለም። በምርጥ ሰባኪ የሚፈታ ጉዳይ አይደለም። የጴጥሮስ ታሪክ ራሱ ኢየሱስ ካልኖረ ማይፈታ ኢየሱስ ራሱ ብቻ ኖሮ የሚፈታ ኬዝ ነው። ኢየሱስ ጋር ኢየሱስ እንደዛ ሲሰቃይ እንደዛ ሲመቱት ምናምን ያልኖረው ለምን ይመስላቸዋል? የነበረው ዮሐንስ ነው። ጴጥሮስ ያልኖረው ለምን ይመስላቸዋል? ያንን አይን ድጋሚ ማየት አልፈልግም፣ በቃ እንዴት ብሎ እዛ ይቆይ። ከዛ ኢየሱስ እንደምታውቁት ከሞት ተነሳ። ከሞት ከተነሳ በኋላ መጀመሪያ የዮሐንስ ወንጌል ሲናገር መጀመሪያ ለየማርቆስ ወንጌል ሲናገር አስቀድሞ ለደቀ መዛሙርት ለማን ነበር? ይስሙ መቅደላዊት ማርያም ለእሷ ታየና፣ እሷ ነገረቻቸው። ስትነግራቸው ዮሐንስና ጴጥሮስ መሮጥ ጀመሩ ወደ መቃብሩ። ወደ መቃብሩ ሲሮጥ ጴጥሮስ ብዙ ሩጫ ላይ ብዙ አይችልም እና ዮሐንስ ቀድሞት ሄደ። ጴጥሮስ እኮ ጉዳይ አለው። አንድ የሚያወራው ከኢየሱስ ጋር አንድ የሚያወራው ጉዳይ አለው። እና ዮሐንስ ቀድሞ ደረሰና መቃብሩ ጋር እንደዚህ ዝቅ ብሎ ሲመለከት ኢየሱስ የለም። ከዛዛው በሩ ጋር ቆመ። ጴጥሮስስ ግብትን ያለው ኢየሱስ ለሱ ዋና ነገር እኮ ነው። ለዮሐንስ አያስፈልግም እያልኩ አይደለም ግን ዮሐንስ አይቶታል። ከመስቀል ላይ የሚያወረደው እነ ዮሐንስ ናቸው። ጴጥሮስ ግን አልነበረም፣ ክዶታል። አንድ ጉዳይ ያለው የሚያወራው ኢየሱስ በጣም ነው የሚያስፈልገው ጴጥሮስን። ኢየሱስ ከሞት ከተነሳ በኋላ ለብዙ ሰዎች ጥያቄያቸውን መልሷል። ይጠብቁት ለነበሩት መጥቶ ሰላም ለእናንተ ይሁን ብሏል በጣም ስትፈልገው የነበረችው መቅደላዊት ማርያም ለእሷም ተገልጦላታል። ጣቴን በእጅ ውስጥ ካላስገባው አላምንም ላለው ለቶማስ ራሱ ኢየሱስ ይሄዎች ካርግ ብሎ አሳይቶታል። ኢየሱስ የብዙዎችን ጥያቄ ሲመልስ የጴጥሮስን አዘገየው። ጴጥሮስ ደግሞ በጣም ከኢየሱስ ጋር ኢየሱስን እንደሚወደው የምታውቁት ኢየሱስን ሲያገኝ ነገሩን ይረሳል። እዛ ፓስት ላይ የተፈጸመውን ነገር ረስቶ ኢየሱስን ነው የሚሰማው። ኢየሱስ ሲጀመር ማውራት ከጀመረ ልታቆመው አትችልም። በጣም የሚገርም ነገር ስለሚናገር አንተ ድጋሜ ለማውራት በጣም ይቸግራል። አንዴ ጴጥሮስ ይመስለኛል፣ ጴጥሮስ ነው እንጂ አንብቤያለሁ። እና ጴጥሮስ በቃ ተስፋ የቆረጠ ነገር ይመስላልና፣ በቃ እኔ አሳ ወደ ማጥመድ ብሄድ ነው አላቸው። አሳ ወደ ማጥመድ ሲሄዱ፣ በቃ እኛም ካንተ ጋር እንመጣለን ብለው ሌሎች አራት እነሱም ደግሞ በጣም ይወዱታል ጴጥሮስን፣ እና ተከተሉት እና አሳ እያጠመዱ እያጠመዱ እያለ ኢየሱስ ውሃ ዳር ላይ ልጆች አሳ አላችሁ እንዴ? አረ ለሊቱ ለሊቱ ሙሉ ስንለፋ አድረን ምንም አላገኘም። ያኔ አላወቁትም ኢየሱስ እንደሆነ። ከዛ ብዙ አሳ እንዲያገኙ መረቦቻችሁን በስተቀኝ ጣሉ አላቸውና፣ ልክ አሳ ሲያገኙ ዮሐንስ በጣም አስተዋይ ሰው ነው፣ ይህንን ታሪክ የሚያውቀው እዛ መጀመሪያ የተዋወቁበት ቦታ ነው። ጌታ እኮ ነው አሉ እኔ ጴጥሮስ በጣም የሚገርመኝ ማለት ነው ያሉት ውሃ ዳር ነው ውሃ ውስጥ ነው። ኢየሱስ ነው ሲለው እንዴት ቀዝፎ እዛ ድረስ ይድረስ፣ ቶሎ ልብሱን ለብሶ ውሃ ውስጥ ራሱን ጣለ ይላል መጽሐፍ። እኔ ጴጥሮስን አንድ ጥያቄ ጠይቀዋለሁ። እነዛ ቀዝፎ ሲመጡ ድረስ ለምን የዛች ቀን ምሽት ለምን አታወራውም ነበር? እኔ ብሆን ጌታ ሆይ፣ የዛን ቀን ምሽት እኮ ፈርቼ ነው በጣም የሚቀርበልኝ ምናምን ነበር ምለው እነሱ እስኪደርሱ ድረስ ማለት ነው። ጴጥሮስ ኢየሱስን ሲያገኝ ይረሳል ነገሩን። የሚፈልገው ኢየሱስን ብቻ ነው፣ የሚያውቀው ኢየሱስን ብቻ ነው። ከዛ እነሱ ደረሱ፣ ቀጽፈው ደረሱና፣ ልጆች አሳ አምጡ አላቸው ኢየሱስ። ጴጥሮስ ሌሎቹ እስኪ ያመጣ አልጠበቀም። እኔ አመጣለሁ ጌታ ሆይ ኢየሱስ ብሎ ኢየሱስ አዘው እኔ አለው ብሎ ዮሐንስ ይጽፍ እንደዚህ ይላል፣ 153 አሳ ይላል። ምናልባት አሳ ሻጭ ስለነበረ ስንት ብር እንደሚያወጣ አሳ ያቅ አይቀርም እና መቶ ሃምሳ ሶስት አሳ እንደዛ ለአራት ተሸክመው መጥተው፣ ኢየሱስ ጴጥሮስ ብቻውን ያንን ሁሉ አሳ በኢየሱስ ታምር የተያዘ አሳ፣ እንግዲህ አስቡት ምን አይነት ትልልቅ እንደሆነ ያንን ሁሉ መቶ ሃምሳ ሶስት አሳ ይዞ መጥተው ኢየሱስ ጋር ኢየሱስ አበላቸው ሱስ ከኢየሱስ ጋር በሉ ና ኢየሱስ አንድ ጥያቄ ጠይቀው ጴጥሮስ የሁሉን ጉዳይ ተፈቷል አሁን አንድ የሚፈታ ጉዳይ አለ የጴጥሮስ ጉዳይ ጴጥሮስ ድጋሚ ቀጠል ይሆን በዚህ ለቀ መዝሙርነት አጣው ይሆን ቆረጥ ይሆን ጴጥሮስ እኮ ከዚህ በፊት ጥያቄ ጠይቋል። ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ራሱ ጴጥሮስ ጠይቋል። አሁን የኔ ጉዳይ መበደል ብቻ አይደለም፣ ረግሚውም ጭንቁ፣ ረግሜው አለውም። ድጋሜ ግን ያስቀጥለኝ ይሆን? ድጋሜ ከነ ዮሐንስ ጋር ቀጠል ይሆን? ይህን የዘላለምን ነገር ከኢየሱስ ከነሱ ጋር ቀጠል ይሆን? ኢየሱስ ራሱ ሲጠይቀው እንደዚህ ነው። የዮና ልጅ ስምዖን ሆይ ከእነዚህ አብልጣ ትወደኛለህ? ኢየሱስም ጴጥሮስም አዎ ጌታ ሆይ እንደወድህ አንተ ታውቃለህ። ጠበቶቼን፣ ግልገሎቼን ጠብቅ። የዮና ልጅ ስምዖን ሆይ ትወደኛለህ? አዎ ጌታ ሆይ እንደወድህ አንተ ታውቃለህ። በጎቼን አሰማራ። የሶስተኛው የኢየሱስ ጥያቄ ለጴጥሮስ እንደ ከዚህ በፊቱ አይደለችም። አሁን ትዝ ትዝ ያለው ይመስለኛል። በማስታወስም ጎበዝ ነው ጴጥሮስ። የደረቀችዋን ያቺን አይቶ ያስታወሰሱ ስለሆነ አሁን ሶስተኛ ሲጠይቀው እንደዛ አልክድህም ብሎት አሁንም በሙሉነት ሊመልስ አይችልም። ተሸነፈ። ጌታ አንተ ሁሉ ታውቃለህ፣ እንድወድህ አንተ ታውቃለህ። ተሸነፈ። ለኢየሱስ አጣዋለሁ ብሎ ያሰበውን የደቀ መዛሙርትን ነገር ኢየሱስ ድጋሜ ሾመው። የኛ ጌታ እንደዚህ አይነት ጌታ፣ እንወደዋለን፣ እንወደዋለን። በእግሮቻችን ቆመን እንጸልይ።